አገባሽ? አገባሽ? እንዴ! ውይ! አንቺማ ገና አዲስ አዲስ ነሽ። ቲክቶክ ላይ ቆየ፣ ኮማሬ ስንት ስንት አመጤ ሰዎችን ነው። ምን እየጻፋችሁ ነው? እኮ ገባኝ፣ አይደለም

ዘጠና ሺህ ቦታ ይቆራርጣል። ልመቸው የሚድጣ ለአይንሽ መነጽር፣ እረ አይደለም። እየጻፋችሁ እየደረደራችሁ የቱን አንብብ? እየቶልተው ሰባት መቶ ሰው አላችሁ፣ ሰባት መቶችሁን ትጽፋላችሁ። እንደሚያዳምጥ የለም። እንደኔ እኮ አንድ ሰው ነኝ ሲሆን በስተሽ ነው እረንዶ፣ ግማሾቻችሁ ተውት። ምን አገባሽ ሽቀባጭ ሁሉም አፍቃሪ ነው። እሱንም ከወደድሽ ይወልቅልሻል። ባልሽ ባላችን ነው። ቀሚሱን እኒያው ቁጭ እንግዲህ ተነሽ፣ ቁጭ በይ፣ ተነሽ፣ ቁጭ በይ፣ አትበሉኝ። ዋጋው ስንት ነው? ቁጭ። እኔና ፍቅረኛዬ ልብሽን ልንሰብረው? ወይ የሚሰበር ልብ የለኝም ምን

አዲስ ሽፎን ነው። ሶስት ቀን የተለቀቁ ሽፎኖች በጣም ነው የሚያማምሩት። ሁለት መቶ ድርሃም ነው። እስክሪን በዋስአፕ ነው፣ እስክሪን ሹት አድርጉ። ቁጥሬ ፕሮፋይል አጠገብ አለ። በተለይ ሶስት ቀን በቀደም የተወሰደችው በጣም ነው የምታምረው። ትናንትና ዛሬ ዛሬ እንኳን እቺው አልተወሰተችም፣ ገና ናት። ይሄ አምስት ሜትር ነው። እኔ የውሸት ሜትር የለኝም፣ ትክክለኛው ሜትር ነው ያለኝ። ኢትዮጵያ አልክም ሱሪ እኔ ሱሪ የለኝም። እርጉዝነሽ ምናምን አትበሉ ውስጤ በማሪያም እናንተማ ልደፉኝ ነው መንገድ ላይ ተው እና ደስ አይልም። መጥተው ዛሬማ አጀንዳ ሰጠዋችሁ እኮ በቃ ሀያ ሁለት ሺ ሰው አይቷል። እግዚኦ ማረነ ክርስቶስ። ከአሁን በኋላማ ከሳል ጋር ነው ቪዲዮ የምሰራው። እንዴ ከሱ ጋር ነው የምሰራው። አንቺ በአንድ ሰዓት ውስጥ ሀያ ሁለት ሺህ ሰው አይተውታል። አንድ ሰዓት አልሞላም ገና። አልበሬቃ ውስጥ ቱማች ፕሮብሌም ሕዝብ ወይ በስማ ወይ ይ ለወሬ ያላችሁ ጉጉት እኔም ጭምር ነኝ፣ ግን እኮ እኔ

ሰብአዊ ስራ አንጀጋ ደጋግማችሁ አትጻፉ። እውነት ብላችኋለሁ። እኔ መለስኩ እኮ ካላስ። ለምን ባልሽን ፖስት ያው እንዲወጣላችሁ ብዬ ነው። እንዲወጣላችሁ ቃል ገብቼ ነበር፣ በቃሌን ፈጸምኩ። ውድ የአበሻ አይን መርዝ ነው። ችግር የለውም። ፈጣሪ ያለው ይሆናል። እሺ፣ ሌላ ስራ አንቺ ገና ነው። ሰርጉስ መቼ ነው? ወይ ቆሜ ነው ሙቼ? እኔ ሰርግ ምደግሰው? ድንግል ማርያምን ፎቶ ፕሮግራም ነው፣ ቤተሰብ ነው። እሱን ደግሞ ጨርሰናል ማሬ አለኝ ግን አልፖስትም። እሱን ደግሞ ቀስ ብዬ ፖስትላቸዋለሁ። ዛሬ የተፖሰተው የልዩ ቀን ነው፣ የፍቅር ጥያቄ ያቀርብልኝ ቀን ነው። ባሽ ይሄ የተፖሰተው። ቀጣይ ደግሞ ፎቶ ነው የምፖስትላቸው። የሰርግ የሰርግ አይደለም ኖርማል። ዱባይ ላይ ሙቼ ነው ቁሚ እኔ ሰርግ የምደግሰው ሀምሳ ሺህ ድርሃም አውጥቼ። ጤነኛ አይደላችሁ። ተክሊል ነበር። ምን ስሆን ምን አገባሽ? ኤውል ንገራችሁ ምንም ይሁን ምን አይመለከታችሁ። ዝስ ማይ ላይፍ ኦኬ። ገባቸው? እኔ አልደግስም። ይውኙ ደብቁኝ፣ ደብቁኝ ያመጣል። ሁለተኛ ነገር ደግሞ ደግ ሰው ህዳ ውስጥ የገቡ እራሱ አለው። እነሱን አይቼ ትምህርት ወሰድኩ ወሰድኩ እናቴ፣ የሰው ህዳ ውስጥ መግባት አልፈልግም እኔ ቆሎ በልቼ ብኖር ይሻለኛል። ከዛ በተረፈ ደግሞ ማለት ነው ብደግስም ቤተሰቦቼ ጋር ምን ነው ሸዋ ዱባይ ላይ ደግሞ ምን ሊሆን፣ መልካም ምኞታችሁን ይኸው በሊቭ የገለጻችሁልኝ ነው ይበቃኛል። ቴንኪ ዩ በቃ፣ ነገ ፍቺ እንዳይመጣ ነው። አንቺ እንደዛ ብለሽ ነው እንደ የምታገቢው? ማንም ሰው እኮ ሲጋባ እንፋታለን ብሎ አይደለም የሚጋባ። ወይ ደግሞ ማንኛውም ሰው ደግሞ ዛሬ ላይ ስለተጋባ ነገ ይፋታል ማለት አይደለም። ሁሉም እንደ ፈጣሪ ፍቃድ ነው። ገባሽ አይደለም? ማንም ሰው ፈጣሪ ያገናኘውን ሰው ሊለይ አይችልም። እኛ ፈልገን ሳይሆን ፈጣሪ ፈልጎ ስለሆነ ፈጣሪ ስለፈቀደ ፈጣሪ ስለወደደ ፈጣሪ ስለባረከው፣ ገባችሁ? ሁሉም ነገሮች እናንተ እንደምታየው አይደለም። ይሄ ፎቶ ከብዙ መከራ፣ ፈተና፣ ስቃይ ከብዙ ነገሮች አልፎ ነው ዛሬ የተፖሰተ። ይሄ ፎቶ የተነሳ ነው የዛሬ ሶስት ዓመት ከምናምን እንደዛ ነው። ለዛ ነው ይህንን ፎቶ የፖሰትኩት እንጂ ብዙ ፎቶ አለኝ ገባችሁ። እንደዛ ነው ባለኝ የምኮራ ያስገባቸው ባለኝ ነገሮች እግዚአብሔርን አመስግኝ የምኖር ምንም ቢሆን ምን። ያላችሁን ነገር ካላመሰገናችሁ ነገር ልትኖሩ አትችሉም። ነገ የእግዚአብሔር ቀን ነው። እሱ ሲፈቅድ ነው የምንኖረው። ነገ እንኖራለን ነው እንጂ እንሞታለን አንልም አይደል? እቅድ ስናወጣ። ስለዚህ ፈጣሪ እንደፈቀደ ነው የሚሆነው። ገባሽ? ፈጣሪ ያንቺ አይደለም ካለ የዛሬ ሶስት ዓመት የሚወስደው ስፋይን። ለሁሉም ቀን አለው፣ ምክንያት አለው። ደግሞ ስለ ፖስት ኩኝም ሆነ ስለምንም ሆነ የኔ ነገር እኔ፣ በነገራችን ላይ ተፋተንም ፖስትላቸዋለሁ። ሶሪ ቢሆን እራሱ ማለት ነው። ግን እንደማይሆን አይ ነው። በመከራ የታነጸ ፍቅር በነገራችን ላይ ምንም ቢሆን ምን አይጠፋም። እንደዛ ነው። ይኸው አይለያቸው ይባላል እንጂ ነገ ተፋተ አይባልም ነውር አሁን በመካከላችን ብዙ ነገሮች አሉ። ምክሩን ትተሽ ስልኩን ላልክልኝ ልሳደብ ነበር ግን ተውኩ። ሐሳብ ይቀየርኩ። ልሳደብ ነበር ያ። አሜን። አዎ። አንደኛ ደስ የሚል ነገር ልንገራችሁ።